በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 46 ያዕቆብ ከቤተሰቡ ጋር ወደ ግብፅ መሄዱ። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ አዝቅተ መሃላም መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርን በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው እርሱም ምንድን ነው አለ አለውም የአባቶች አምላክ እግዚአብሔር እኔ ነኝ ወደ ግብፅ መውረድህን አትፍራ በዚያ ትልቅ ህዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ ከዚያ ደግሞ እኔ አወጣሃለሁ ልጅ ዮሴፍም እጁን በአይን ላይ ያኖራል ያዕቆብም ከአዝግጥ መሃላ ተነሳ የእስራኤልም ልጆች አባታቸውን ገንዘባቸውን ሚስቶቻቸውንም እነርሱን ያመጡባቸው ዘንድ ዮሴፍ በላከላቸው ሰረገሎች ጭነው ወሰዱ። ጓዛቸውንም በከነዓን ሀገር ያገኙትን ጥሪታቸውን ሁሉ ይዘው ያዕቆብና ስሩ ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆች፣ የወንዶች ልጆች ወንድ ልጆችም፣ ሴት ልጆቻቸውን፣ የሴት ልጆች ሴት ልጆቻቸውን፣ ዘሩን ሁሉ ከእርሱ ጋር ወደ ግብፅ አስገባ። ከአባታቸው ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስም ይሄ ነው፤ የያዕቆብ እና ልጆቹ፣ የያዕቆብ በኩር ሮቤል። የሮቤል ልጆች ሄኖሃ፣ ፍሎስ፣ አስሮን፣ ከርሜ። የስምዖን ልጆች ይሙኤል፣ የሚኒ፣ አኦድ፣ ያኬን፣ ሱሃር፣ የከናናዊ ልጅ ሳኦል። የሌዊ ልጅ ጌዶሶን፣ ቃአታ፣ ሜራራ። የይሁዳ ልጆችም ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ ኤርና፣ አውናን በከናአን ምድር ሞቱ። የፋሬስ ልጆች እኒ ናቸው፣ ኤሰሮም፣ ይሞሄን። የይስካኮር ልጆችም ቶላአ፣ ፎሃ፣ ያሱብ፣ ሰምራ። የዛቤሎን ልጆች ሳሬድ፣ አሎን፣ አሌል። ሊያ በመስጲዋን በሶሪያ ለእያ ለያዕቆብ የወለደቻቸው ልጅ ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶች ሴቶች ልጆች ሁሉ ሰላሳ አራት ነፍስ ናቸው። የጋር ልጆችም ሰፎን፣ ሀጌ፣ ሱና፣ አዜን፣ አድ፣ አሮድሃ፣ አርሄል። የአሴርም ልጆች እያሜን፣ እያሱ፣ ኢዮኤል፣ በርኢ፣ እህታቸው ሳራ። የበረአ ልጆችም ኮቦር፣ መልኪኤል ላባ ለልጆቹ ለሊያ የሰጣት የዘለፋ ልጆች እነዚህ ናቸው። እነርሷ እነዚህን አስራ ስድስቱን ነፍስ ለያዕቆብ ወለደች። የያዕቆብ ሚስትም የራሄል ልጅ ዮሴፍና ብንያም ናቸው። ለዮሴፍ በግብፅ ምድር ልጆች ተወለዱለት። እነርሱም የሄልዮት ከተማ ካህን የጴጥራፌር ልጅ አስኔት የወለደችለት ምናሴና ኤፍሬም ናቸው ትራዊ እቅባቱ የወለደችለት የምናሴ ልጅም ማኪር ነው። ማኪርም ገልአድን ወለደ። የምናሴ ወንድም የኢፍሬም ልጆችም ሱታላና ጠሃን ናቸው። የሱታላ ልጆችም ኤዶን ነው። የብንያም ልጆች ቤላ፣ ወኮር፣ አስቤር። የቤላ ልጆችም ጌራ፣ ኖሃሚን፣ አሄ ሮስ፣ ማንፌን፣ ሁፋም፣ ኬራም። አራድን ወለደ። ለያዕቆብ የተወለደለት የራሄል ልጆችም እነዚህ ናቸው። ሁሉም አስራ አራት ነፍስ ናቸው። የዳን ልጆችም አሳ ነው። የናፍታሄል ልጆች አስሄል፣ ጎሄን፣ ዮሴር፣ ሴሌም ላባ ለልጁ ለራሄል የሰጣት የባላ ልጆችም እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት። ባላ የወለደችው ሁሉ ሰባት ነፍስ ናቸው። ከያዕቆብ ጋር ወደ ግብጽ የገቡ ሰዎች ሁሉ ከጉልበቱ የወጡ ከልጆቹ ሚስቶች ሌላ ሁላቸው ስድሳ ሰባት ናቸው። በግብጽ ምድርም የተወለዱለት የዮሴፍ ልጆች ሁለት ናቸው። ወደ ግብጽም የገቡት የያዕቆብ ቤት ሰዎች ሁሉ ሰባ ናቸው። ያዕቆብና ቤተሰቡ በግብጽ ይሁዳንም ኤሮስ በምትባል በራሜስ ከተማ እንዲቀበለው በፊቱ ወደ ዮሴፍ ላከው። ዮሴፍ ሰረገላውን አዘጋጀ፣ አባቱንም እስራኤል እንዲገናኘው ወደ ኤሮስ ከተማ ወጣ። ባየው ጊዜ አንገቱን አቀፈው፣ ረጅም ጊዜም አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለ። ዮሴፍ ወንድሞቹን እንዲህ አላቸው፣ እኔ ሄጄ ለፈርዖን እንዲህ ብዬ እነግረዋለሁ በከነአን ምድር የነበሩት ወንድሞችና የአባቴ ቤተሰቦችም ወደ እኔ መጥተዋል። እነርሱ ከብት ጠባቂዎች መንጋርቤዎች ናቸው። በጎቻቸውና ላሞቻቸው ያላቸውን ሁሉ አመጡ። ፈሮንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች እርኩስ ነውና በአረብ በኩል በጌሳም እንድትቀመጡ እኛ አገልጋዮች ከብላቴኖቹ ጀምረን እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን በሉት፣ አላቸው። ምዕራፍ 47 ዮሴፍ የዘመዶቹን መምጣት ለፈርዖን መናገር ዮሴፍም ገባ፣ ለፈርዖንም እንዲህ ብሎ ነገረው፤ አባቴና ወንድሞቼ በጎቻቸውና ላሞቻቸውን ያላቸውን ሁሉ ከከናን ምድር መጡ። እነርሱም እነሆ ወደ ጌሴም ምድር ደረሱ። ከወንድሞቼ አምስት ሰዎች ወስዶ በፈርዖን ፊት አቆማቸው። ፈርዖንም የዮሴፍ ወንድሞች ስራችሁ ምንድን ነው አላቸው። እነርሱም ፈርዖንን እኛ አገልጋዮችህ አባታችን ከብት ጠባቂዎች ነን አሉት። ፈርዖንም እንዲህ አሉት፣ በምድር ልንቀመጥ በእንግድነት መጣን። የአገልጋዮች በጎች የሚሰማሩበት ስፍራ የለምና ራብም በከናያን ምድር እጅግ ጸንቷልና፣ አሁንም አገልጋዮችህ በጌሳ ምድር እንቀመጥ ፈርዖንም ዮሴፍን እንዲህ ብሎ ተናገረው፣ አባትህንና ወንድሞች መጣውልሃል። እነሆ የግብፅ ምድር በፊትህ ናት። በመልካም ምድር አባትህን፣ ወንድሞችህን አኑራቸው። ከእነርሱ ውስጥ እውቀት ያላቸው ሰዎችም ታውቅ እንደሆነ በእንስሶች ጠባቂዎች ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የኖርከው ዘመን ስንት ነው አለው። ያዕቆብም ለፈርዖን አለው፣ በእንግድነት የኖረሁት የህይወቴ ዘመን መቶ ሰላሳ ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶች በእንግድነት የተቀመጡትንም ዘመን አይሃለው አያህሉም። ያዕቆብም ፈርዖንም ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱንና ወንድሞቹን አኖረ፣ ፈርዖን እንዳዘዘላቸው በግብፅ ምድር በተሻለችው ምራምሴ ምድር ርስት ሰጣቸው። ዮሴፍ ለአባቱና ለወንድሞቹ ለአባቱ ቤተሰብ ሁሉ ለእያንዳንዱ ሰው የሰፈር እህልን እየሰፈረ እህልን በምግብ ይሰጣቸው ነበር። በግብፅ የራም መጽናት የወሴፍ አመራር በምድርም ሁሉ እህል አልነበረም። እራብም እጅግ ጸንቷል እና ከራብ የተነሳ የግብፅ ምድርና የከናን ምድርን ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሽመታ የተገኘውን ብሩን ሁሉ አከማቸ ዮሴፍም ብሩን ወደ ፈርዖን ቤት አስገባው ብሩን በግብፅ ምድርና በከነዓን ምድር አለቀ የግብፅ ሰዎች ሁሉ ወደ ዮሴፍ መጡ እንዲህ ሲሉ በፊት እንዳንሞት እህል ስጠን ብሩ አልቆብናል ዮሴፍም ከብቶቻችሁን አምጡልኝ ብር ካለቀባችሁ በከብቶቻችሁ ፈንታ እህል ሰጣችኋለሁ አላቸው ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው፣ በበጎቻቸው፣ በላሞቻቸው፣ በአህዮቻቸው ፈንታ እህልን ሰጣቸው። በዛች ዓመትም ስለ ከብቶቻቸው ሁሉ ፈንታ እህል መገባቸው። ያችም ዓመት ተፈጸመች። ለሁለተኛ ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ለጌታችን ሞትን እንዳናልቅ እህል ስጠን፣ ብሩ በፍጹም አለቀ። ንብረታችንም ከብቶቻችንም በጌታችን ዘር ነው። ከሰውነታችን ከምድራችን በቀር በጌታችን ፊት አንዳች የቀረን የለም። እንግዲህ እኛ በፊት እንዳንሞት ምድራችንም እንዳጠፋ እኛንም ምድራችንንም በእህል ግዛን። እኛም ለፈርዖን አገልጋዮች እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንም እንዳጠፋ እንዘራ ዘንድ ዘር ስጠን አሉት። ዮሴፍም የግብፅ ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለጸናባቸው እርስታቸውን ሸጠዋል፣ ምድሪቱ ለፈርዖን ሆነች። ሕዝቡ ሁሉ ከግብፅ ዳርቻ አንስቶ እስከ ሌላኛው ዳርቻ ድረስ አገልጋዮች አደረጋቸው። ዮሴፍ የካህናት ምድር ብቻ አልገዛም፤ ፈርዖን ለካህናቱ ዳረጎ ይሰጣቸው ነበርና፣ ፈርዖንም የሰጣቸውን ዳረጎ ይበሉ ነበር ስለዚህ ምድራቸውንም አልሸጡም። ዮሴፍም የግብፅን ሰዎች ሁሉ እንዲህ አላቸው፣ እነሆ ዛሬ እናንተና ምድራችሁ ለፈርዖን ገዝቻችኋለሁ። ለእናንተ ዘሩ ሰዱና፣ ምድሪቱን ዝሩ። በመከር ጊዜ ፍሬውን ከአምስት እጅ አንዱን እጅ ለፈርዖን ስጡ፣ አራቱንም እጅ ለእናንተ ለራሳችሁ ለእርሻችሁ ዘርና ለእናንተ ምግብም ለቤተሰባችሁም ሁሉ ሲሳይ ይሁን። እነርሱም አንተ እኛን አዳነህን በጌታችንም ፊት ሞገስን አገኘን፣ ለፈርዖንም አገልጋዮች እንሆናለን አሉት። ዮሴፍም ለፈርዖን ካልሆናችሁ፣ ከካህናቱ ምድር በቀር አምስተኛ እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ሕግ አደረጋት። ያዕቆብ በሀገሩ እንዲቀበር ዮሴፍን መለመኑ። እስራኤልም በግብፅ ምድር በጌሴም ሀገር ተቀመጠ። እርሷም እርስታቸው ሆነች። እጅግም ተባዙ። ያዕቆብም በግብፅ ምድር አስራ ሰባት ዓመት ተቀመጠ። ያዕቆብም መላው የሕይወት ዘመኑ መቶ አርባ ሰባት ዓመት ሆነ። የእስራኤል የሞቱ ቀን ቀረበ። ልጁን ዮሴፍንም ጠርቶ እንዲህ አለው፣ በፊትም ሞገስን አግኝቼ እንደው እጅህን በጉልበቴ ላይ አድርግ። በግብፅ ምድርም እንዳትቀብረኝ ምሕረትና እውነትን አድርግልኝ። ከአባቶች ጋር ባንቀላፋው ጊዜ ከግብፅ ምድር አውጥተህ ትወስደኛለህ አለ። በአባቶች መቃብርም ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለው። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ።